ሱመያን ሳላወራት ወራት ሳላገኛት ስለቆየሁ በጣም ጭንቆኛል። ለምን ተጨነቀ ታውቃላችሁ? ነቀቤ ምክንያት ሱመያ ሶስት ቀን ስደውል ስልኳ ዝግ ነው። በዋትሳፕ ሪከርድ ሳደርግላት አትሰማውም፣ አታዳምጠውም። ኦንላይ ጭራሽ ኦንላይ እንዳለች አያሳየኝም። ኢሞም እንደዛው። ቴቦታ መግባቷ ልጆቿን መያዟን ከአንድ ቦታ አንድ ቦታ ስትል ከኋላዋ ተከትለው ምን ያደርጓታል ብዬ በጣም አስባለሁ። ይህን ነገር ደግሞ እሷም አታስብም ለምን ቦታ ቃላችሁ ሱመያ አትፈራም፣ ሁሌም አትፈራም። አሁን ላይ ግን መፍራት አለባት መፍራት አለባት ብዬ ለራሴ አስባለሁ። ምንድነው አሁን ላይ ሁሉም ሰው ሱመያን ለመበቀል ህይወቷን አያችሁ፣ ህይወቷን በትንሽ ጊዜ ውስጥ በትንሽ ጊዜ ውስጥ ምስቅቅሩን አውጥተውባታል። አሁን የቀራቸው እሷን መደመር በምትወደው ነገር ጣች ቀናናስቆእየለቀቅቻ አይደለም እና ድ ቤተሰቦቼ የቅርብ ጓደኛዋ ሀዋ ራሱ ሱመያ በመጥፋቷ በጣም ተጨነቅ ያለሁ እያለች ነው ማለት ነው። አሰላሙ አሌይኩም ረህመቱላሁ በረካቱ ውድና የተከበራችሁ የህያት ፋሚሊ ቤተሰቦች እንዴት ናችሁልኝ? በያላችሁበት የአለም ዳርቻ ሰላማችሁ ይብዛልኝ እያልኩ እንግዲህ ዛሬ በሌላ ቪዲዮ ተመልሻለሁ ላይክ ሼር እያረጋችሁ ቤተሰብ እየሆናችሁ መቀላቀል እንዳትረሱ። እንግዲህ ንግስቷ ሱመያ ሰሞኑን ጠፍታለች፣ ቪዲዮም እየለቀቀች አይደለም፣ የለችም ማለት ነው። የመጨረሻ ቪዲዮ የለቀቀችው ልጄ ጠፋች ያለችበት ቀን ልጄን አግኝቻታለሁ ብላ የለቀቀችው ቪዲዮ ነው። ከዛ ውጭ ቪዲዮ አልለቀቀችም እና እንግዲህ የቅርብ ጓደኛዋ የምናቃት ሀዋናት በደንብ የሚቀራረቡ የሚደዋወሉ የሚያወሩት ማለት ነው። እና ሀዋ ደግሞ እኔ ራሱ ስደውልላት በስልክ አታነሳም፣ በቃ ስልኳን አጠፋችብኝ፣ ሪከርድም ሳረግላት አትመልስም እያለች ነው። እውነት ለመናገር ያው የእሱ መየ መጥፋት እኔም አሳስቦኛል። ወላሂ አስሬ ነው ፔጇን የማየው ማለት ነው። ምክንያቱም እንደዛ አድርጋ እንደዛ አድርጋ ዝም አይሉም። ቀን ያገናኘን እያለች ሀዩ ራሱ ቀን ያገናኘናል እያለች ስትዝት ነበረና የሆነ በቃ ለመበቀል የማይመለሱ ሰዎች ናቸው። ልጅዛ ከዛ ከዚህ ስትዞር የሆነ ነገር ብትሆንስ? ምን ሆና ይሆን? በቃ እንዳንድ ተመልካች እንዳንድ ወዳጅ ይጨንቃችኋል። ገባችሁ? እና ሱመያ ባለችበት አላህ ይጠብቃት። እኔ ፌስቡክን ፌስቡኳን አግኝቼ ፌስቡክ ላይ ጽፌ ጽፌላታለሁ፣ ግን አታየውም ማለት ነው ጋይስ። እና ሱመያ ባለችበት አላህ ይጠብቃት፣ ዱአ አድርጉላት። መልካም ነገር መልካም ቪዲዮ ይዛ እንደምትመጣ ተስፋ እናደርጋለን ማለት ነው፣ ውድ ቤተሰቦቼ። ባለችበት ቦታ አላህ ይጠብቃት ማለት ነው። ይህን ነው ማለት የፈለግኩት፣ ያው ስለ ጠፋሽ ማለት ነው ውዶቼ። ሌላ ምንድነው ነው ልላችሁ የምፈልገው ነገር እስኪ አንድ ቪዲዮ ላሰማችሁና አብረን ተከታትለን ተመልሰን እንገናኛለን። አብራቸኝ ነው ጅን ደንቆረ ብለን ከሰደብንባት ልባ ተሰብሮ ትጠፋለች ነው

እንግዲህ ውድ ቤተሰቦቼ ያስዳመጥኳችሁ ቪዲዮ የሀቢባ ሰሞኑን በሀቢባ ላይ እየተደረገ ያለውን ዘመቻ ታውቃላችሁ። ከእሷ አልፎ ተርፎ ከቤተሰቦቿ አልፎ ልጆቿ ላይ እናት በልጆቿ አትደራደርም። በነገራችን ላይ ማለት ነው እሷ ሳት በላ እኮ ልጆቼ ልጆቼ የምትል በቃ፣ የእናትነትን አንጀት የሚያውቀው ይሄን ንግግር አይናገርም ብዬ አስባለሁ። እውነት ለመናገር እኔ በጣም ነው እየገረመኝ አንደኛ ነገር ልጇ ደንቆሮ ነው፣ ይሄ የማይሰማ ልጇ ምናምን ብለው ፎቶ ለጥፈው ሲናገሩ ምን አይነት ሕሊና ቢኖራቸው ነው? ይህ የፈጣሪ ስራ እኮ ነው። ፈጣሪ እንደዛ ሲናገሩ በአንዴ ጸጥ ማድረግ እንደሚችል፣ እነሱ ላይ የባሰ ነገር ማድረግ እንደሚችል እንዴት ነው የተዘናጉት? እንደኛ አይቸኩልም እንጂ ፈጣሪ ማለት ነው። እና ልጇን በዚህ ልክ ሲናገሩ እኔ እንዴት እንደሰቀጥጠኝ ጋይዝ፣ እናት የሆናችሁ ታውቃላችሁ እና በጣም ጠንካራ ሴት ናት ሀቢባ። ያን ያክል ክፉ ነገር ያየሁባት ነገር የለም። ሰዎችን ስትረዳ፣ ለተቸገሩ ስትደርስ፣ በቃ በተለያዩ ቦታዎች ላይ ጭንቅ ላይ ለተጨነቁ ሰዎች ከፈጣሪ በታች ስትረዳ ነው እኔ የማውቃት ማለት ነው። እንደዚህ ለምን ዘመቱባት? ለነገሩ የሆነ ጠንካራ ስትሆኑ ምቀኛ ይነሳባችኋል። ለዛ ነው ብዬ አስባለሁ። እና በጣም ገረመኝ ጋይስ እኔ ወላሄ ያው ሚዲያው ሁሉ የእሷ ጉዳይ ነው እየተንሸራሸረ ያለው ያችንም ከጎኗ ነን። እውነት ለመናገር ስለ ልጅ የሚያቅ እናት የሆነ የበለጠ ስሜቱ ይገባዋል። እና ይህ ደንቆሮ ልጇ ለዚህ ለደንቆሮ ልጇ ብለው በቀደፍረው ምላሳቸውን ሲያስረዝሙ ሳይ እኔ ተገረምኩ ተደነቅኩኝ። ጋይስና ና እንደዚህ አይነት ንግግር የምትናገሩ ሰዎች እስኪ ቆም ብላችሁ አስቡ። ደንቆሮ ይሁን አይነ ስውር ይሁን ፈጣሪ በሰጠ ፈጣሪ በሰጣት ነገር ላይ እንዴት እንደዚህ ትናገራለች? ይሄ በፈጣሪ ስራ ለምን ትገባላችሁ? ነው ማለት ፈልገው ነገር። እውነት በቃ ስንት ደፋሮች አሉ እንደዚሁ ቁጭ ብለው በመሳደብ ሰውን በማስቀየም በቃ ሰውን ከሚዲያ ከእሷን ካለችበት ነገር ሚዲያ ላይ ራሱ ብቅ እንዳትል ለማጥፋት ነው እየታገሉ ያሉት። እንደዛ አይነት ነው እኔ እየተሰማ ያለኝና እየተሰማኝ ያለው እና አላህን ፍሩ ፈጣሪያችሁን ፍሩ ነው ማለት እውነት ለመናገር በጣም ነው የሚገርመው ይህ ደንቆሮ ልጇ ይላሉ አሁንም ደሞ በሰዎች ላይ ግፍ እየሰራች ስለሆነ እውር ልጅ ነው የሚሰጣት አስቡት እንግዲህ አስቡት አዳም ጥላ ሰማችሁ ሲረገጣል ደግሞ ለደንቆሮ ልጇ ማይ ማይሰማ ገና በቤቷ አቆየው ልጅ። አሁን ቀጣይ የምትወልደው ማለት ነው እውር ነው የምትወልደው። ለምን የምትሰራው ግፍ ስላለ ይወጣል። ሐሺሻም ነበር ምንድነው ሀቢባ የምትሰራው ግፍ? እኔ እኮ የገረመኝ ነገር ምንድነው እኔ ሳቃት ጀምሮ በቃ እሷ ጋር ገብቶ የተጨናነቀው ሰው ሁሉ በቃ ዘና ብሎ ሁሉም ሰው ብዙ ሰው እንደሚወዳት ነው ለመናገር ለማናገር። ምንድነው የሰራቸው ግፍ? አሁን ደንቆረው ልጅ አላት። በቀጣይ እውር ልጅ ነው የምትወልደው። እናንተ ፈጣሪ ናችሁ? ምንድን ነው የምታውቁት ነገር? ምን በፈጣሪ ስራ ጣልቃ ስትገቡ እኔ ማን ነኝ ብላችሁ አስቡ። ፈጣሪ እናንተ ላይ እንደማያደርስ ምንድን ነው እርግጠኛ ያደረጋችሁ ነገር? ሁላችንም በፈጣሪ እጅ ነን፣ አደለ እንዴ? ዝም ብሎ እንደዚህ ሰውን በቃ እንደዚህ ተናግሮ የሰውን ቅስም ለመስበር ውስጥ ለማድማት የምትጥሩ ሰዎች አላህ ልቦና ይስጣችሁ ነው የምለው። ደግሞ የሰው ልጅ በጥፋት ውስጥ ሊሆን ይችላል። ከጥፋቱ ግን ተመልሶ በጥሩ ነገር ላይ ሲሆን በዛ ባለፈው ህይወቱ በፊት ባጠፋው ጥፋት ሁልጊዜ በቃ ተለውጦ ደህና ሰው ሆኖ እያየ ነው በዛ ባለፈው ህይወቱ ወደ ኋላ ተመልሶ በዛ ህይወት እየወቀሱ ወደ ኋላ ለመጎተት መሞከር ይሄ መሀይምነት። ይህን የተናገራችሁ ሰዎች እናንተ እናንተ ላይ ነው መሀይምነት የሚታየው ማለት ነው። እና እኔ በጣም አስገረመኝ። ሁላችንም ከሀቢባ ጎን ነን። እውነት ለመናገር እንደዚህ አይነት ሰው በቃ አፍ ሲከፈት ቅንጭላት ይታያል ይባላል። እና ምን አይነት ባዶነታቸውን ነው እኔ የተረዳውት እውነት። ምክንያቱም ይሄ እሷ ጠፍጥፋ የምትሰራው ነገር አይደለም፣ ፈጣሪ በፈቃዱ ያደረገው ነገር ነው። በፈጣሪ ስራ መግባት ደግሞ ድንቁርና ነው። በቃ እኛ ልናደርገው የማንችለው ነገር ፈጣሪ ባደረገው ነገር ጣልቃ ገብቶ እንደዚህ ምላስን ማስረዘም እኔ የምለው ድንቁርና ነው ነው የምለው ና ሁላችን ከሀቢባ ጎን መሆናችንን ማሳየት አለብን። እናት የሆናችሁ ሁሉ ይገባችኋል። እኔ በጣም ሰቅጥጦኛል ለመስማት ራሱ በቃ ይደንቆራ ልጅ ህጻን ልጅ ነው ምን ያድርግ በቃ እሷን ሲናገሩ፣ ቤተሰቧን ሲናገሩ፣ ባሏን ሲናገሩ ምንም አትልም በቃ ልጅ ልጇን ሲናገሩ እሷም ማልቀስ ጀመረች። እና እናት የሆነ ያቀዋል ያልኩት ለዛ ነው፣ የእናትነት ስሜት እና። በጣም የሚያስገርሙ ምን አይነት ምን አይነት ሰዎች ሚዲያ ላይ ይመጣሉ። እውነት ለመናገር ሀቢባ ከዚህ በላይ ከፍ ብለሽ ማየት እንፈልጋለን። ምቀኞች አፍረው ማየት እንፈልጋለን። እናት ነኝ የሚል ሁሉ ደግሞ ከጎኗ ሊሆን ይገባል። የተሰማኝ ስሜት ለመናገር ያክል ነው። ንግስት ሱመያን ባለችበት አላህ ይጠብቃት፣ ባለችበት አላህ ይጠብቃት። ውድ ቤተሰቦቼ እንግዲህ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛልኝ። እወዳችኋለሁ፣ አከብሯችኋለሁ። ሱመያ ሰላም ሆና ለማደስ በሚል ቪዲዮ ተመልሳ እንደምናያት ተስፋ አደርጋለሁ። የዛሬው ቆይታችን ይህን ይመስላል። ስለ ተከታተላችሁኝ አመሰግናለሁ። ላይክ፣ ሸር፣ ሰብስክራይብ እንዳይረሳ። መልካም ቆይታ